በደንብ ነና በደንብ ድምቀት፣ እማ ድምቀት። አንድ ሰው የለም እንዴ? አሁን ከቅድሙ፣ አሁን ደስ አለኝ። የሪማ ኪያዬ መጣኝ መሰለኝ። ኪያዬ ነይ፣ ገባ ገባ ገባ፣ ነይ ኪዩ

ለምንድን ነው የምትሄዱት? እስክርሻት ለማድረግ ነው መሰለኝ። አሁን ተቅድሙ አሁን ደሳለኝ የኔ ማሩታዬ መጣ መሰለኝ። የኔ ኧረ ግጥሙ ግጠሙ ግጠም ስ ግጥም ግጥም ያደርጋችሁና አሁን ከቅድሙ አሁን ደሳለኝ የኔ ማርት የመጣች መሰለኝ። በቃው ሰበረችው። ወይኔ ሄዴ ወይኔ ወይኔ ወይኔ በንት ላርገው በእንደዚህ ቆይቆይቆይ አልቀረጻችሁም

ሌላ ፎቶ ቀይሪ ሌላ ትቀይሪም ጣፋጭ ሌላ የለሽም